ተገኝ ዳን ለከኝ ኮል ኤፍሬም፣ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ ብሎ ነበረ። የለች እንግዲህ ይዞ ለቆታል። ለዚች አቅሙ የሆነ አረ ወንድነት፣ ወይኔ ወይኔ ወይኔ፣ ተበላ እኔም ብለው። ኤፍሬም ግን እንደዚህ ሰገጤ መሆኑን ዛሬ አይደለ እንዲ ያየውትኝ። እንደዚህ ፋራ ነው እንዴ? እንደዚህ ፍልጥ ነው እንዴ? ይቅር በሉኝ፣ እኔ ዛሬ በጣም ብዙ የምናገረው ነገር አለ፣ ብዙም ማውረው ነገር አለ። ማለት በዚህ ልክ ምንድነው ድንዝ፣ እዚህ ሆኖ ለነገሩ አውቆኔተኛ የተኛ ቢቀሰቅሱት አይሰማም። ሊሄድ ያሰበን አትሄድ ማለት እንግዲህ ትርፉ ማስረፈር ነው። እንደው የእውነት ሄድ ነው መሄድ የፈለገ ሰው። ይውላችሁ፣ ሰበብ ነው የሚፈልገው። ትንሽዬ ነጥብ። የእውነት ሄድ ነው የምላችሁ። ኤፍሬም አንዳንዴ ምን አለ መሰላችሁ? ያችንም እችን የምትሉ ሁለትም የሚመርጥ ሰው። በህይወታችን በዚህ ምድር ላይ በዚህ ህይወት ላይ ማለት ነው አንድ ምርጫ ነው ያለን። ሁለት መንገድ አለ የምንሄደው ግን በአንድ ነው። ሁለት እግር አለኝ ብለን ሁለት ዛፍ መውጣት አንችልም። ህይወት አንድ ነገር ነው የምታስመርጠን የእውነቴ ነው። አንዳንዴ ደግሞ ከነጭራሹ ምንም አይነት ምርጫ አትሰጠንም። እሷ በነገረችን እሷ በወሰደችን እንሄዳለን። አንዳንዴ ደግሞ ምርጫ ትሰጠናለች። አንዱን ምረጡ ትባላላችሁ እና የግድ አንድ መምረጥ አለባችሁ። ሁለቱን ካሰባችሁ ከሁለቱን ባዶ ናችሁ ነው የምትቀሩት። ኤፍሬምን ያየውበት ነገር ወይኔ፣ በዚህ ልክ ፋራ ነው። ምንን አነጋገሩ ሲያስጠላ የእውነቴን ነው የምላችሁ። በጣም እስኪ ዛሬ ስለመጣው ልጅ ስለ ቤዛ፣ ቤዛ በነገራችን ላይ የቤዛ ፍቅረኛ ሳይሆን ምርኮኛ፣ ወይ ማለቴ የሆነ ጠበቃ ለማለት ፈልጌ ነው ፍቅረኛ ያልኩት እና ቢሆንም ጥሩ ነው። የሚገርም ልጅ ነው ያገኘችው፣ የሚገርም ሰው ነው ያመጣችው፣ ወንድ ልጅ ማለት ነው። የእውነቴን እናውራ ከተባለ የጣሉበትን ነገር ሲያነሱበት ሰው አይወድም። የእውነት ነው አልፈልግሽም። እስከ መጨረሻው በቃ ገደል ጊቢ ብሎ የተዋትን ሴት እራሱ ከሌላ ወንድ ጋር ካያት እንዴት ልፍ ስትል፣ በሰፈር ከወንድ ጋር ካያት ደሞ ነው የሚንተከተክ የሚፈላ። ያች ሴት እንደዛ በሱ ምክንያት ተጎድታ፣ ተጎሳቁላ፣ አንገቷን ደፍታ፣ አብዳ እንድትሄድ ነው የሚፈልገው። ማለት አብዛኛውን ወንድ ለማለት ፈልግ ብቻ የሆነ ሰው የሆኑ ወንዶች አንዳንድ ወንዶች ብዬ ላውራ እና ያቺ ሴት በቃ ሲያምርባት ስትለባበስ ሌላ ሰው ጋ መሄድ ስትጀምር፣ ያ ሰው እኮ አጠገቡ ያለው ሰው ፍቅረኛው ይሁን አይሁን አያውቁም። ዝም ብለው ገና በግምት አብረዋ በቃ ፍቅረኛው ነው ብሎ ያስቡና ይናደዳሉ፣ ይበሳጫሉና። ኤፍሬም እንግዲህ ቤዛ ብዙ ወራት ጠፍታ መጣችና ችግሯኑ አልረዳት አለ። በምትችለው አቅም በቃ ፍቅሯን ማጣ ስለማትፈልግ ለወደፊት ትልቅ ተስፋ ስላላት ኤፍሬምም ይወደኛል ብላ ስላሰበች እሷም ለሱ ቦታ ስላላት እንግዲህ ለማስረዳት ሞከረች። በስንት ግርግር፣ በስንት ግልግል፣ በስንት ለቅሶ፣ በስንት ዋክ ተብሎ ተለምኖ ብዙ ሽማግሌ መጦ ለመረዳት ሞከረ ተረዳት፣ ችግሯን አወቀ። ተንፈሳለች እሷም በጣም መዓት። በቃ እሱን ለማስረዳት ከነበረችበት ሀዘን በላይ እሱን ለማስረዳት እራሱ የሄደችበት መንገድ በጣም የሚያሳዝን ነው። በጣም ከሚባለው በላይ ልቧ ተሰብሮ ነበር፣ እሱን ለማስረዳት ከሀዘን ላይ ሀዘን የተጨመረባት እና በስተመጨረሻ እንግዲህ አምሮ ተቀብሎ ለወደፊት ብቻ። እኔ ተናግሬያለሁ፣ ባለፈው አልተናገርኩም። እስኪ ተናገሩ፣ እግዚአብሔርን ብላችሁ ተናገሩ። ባለፈው ተናግር ያለው ኤፍሬም ለቤዛ ያለው ነገር ለቤዛ ያለው ቦታ ሀምሳ ሀምሳ ነው። ልጅቷን በፍቅረኝነት አይደለም የሚፈልጋት። የሆነ ቦታ ነው የሚፈልገው፣ የሆነ ክፍተት ነው የሚፈልገው። የሆነ ቀን ላይ መሄዱ አይቀርም ብዬ ተናግሬያለሁ። የእውነት ነው የምናቸው፣ ይኸው አስቀድሜ የተናገርኩት ነገር ነው የሆነው። ምንም የጨመርኩት ነገር የለም። ቤዛ ነች እየፈለገችው ያለችው፣ መቶ መቶ በመቶ። ኤፍሬም የሆነ ሰዓት ላይ የሆነ ሰው እንደዚህ የሚያፈቀርኩ የሚል ሰው ከመጣ ይሄዳል ብዬ ተናግሬያለሁ። ዛሬም እኔ ያልኩት ነገር ነው የሆነው። እች ልጅ ድላዊት መጣች እንግዲህ፣ አፈቀርኩ ወደድኩ፣ ሞትኩ፣ ላበድኩል ብላው መጣች አይደል? ምንም አይነት ስሜት ሳይኖረው ተረዳት አቅፋ አበላት አለው ልሽ አላት። አያችሁ ቤዛን እዚህ ጋር ባጣቆ ያረጋት ያ ሁሉ በቃ ያዙ ይልቀቁኝ ሲል ቤዛ ጠፋችብኝ፣ ያለ ቤዛ ህይወት ከባድ ነው፣ ኑሮ ከባድ ነው፣ ህይወቴ ብዙ ብዙ ነገር ተመሰቃቀለ ሲል የነበረው ሰውዬ ልክ በእጁ ስትገባ ስትመጣ ሌላ ሴት ደግሞ አፈቀርኩ ስትለው እች ልጅ ከዛ ስም አሁን ይውላችሁ የሚጎዳት ቤዛን አይደል? እንደውም ቤዛ ጥሩ ሰው አግኝታለች፣ ልንገራችሁ ማለት ነው። ግን የሚጎዳት እድላዊትን ነው። ምክንያቱም ለእሷ ቀንጣት ታክል እንደ የጥፍሩን ቆሻሻ መታከል እንኳን ስሜት ሳይኖረው ይቅርታ፣ አባባሌ ለአባባሌ ግን ብትጠጥችን የጥፍሩን ቁራጭ እንኳን መታከል ስሜት ሳይኖረው እች ልጅ ባዶ ተስፋ ሰጧት፣ አብሯት ሊቀጥል ነው። አስቡት ነገ ህይወቷ ምን ሊሆን እንደሚችል። የእውነት ዛሬ አልፈልግሽም ብሎ ዛሬ ብትጎዳ ይሻላት ነበር። ነገ ብዙ ተስፋ ሲይዟት ብዙ ነገሮች ብዙ መንገድ ከተጓዙ በኋላ ስሜቱን ከሚነግራት ወይ ደግሞ መሀል መንገድ ላይ ከሚያስቀራት ይሻላት ነበር። ለማንኛውም አሁን ስለ እድላዊት ላወር አይደለም የመጣሁት። ዛሬ እንግዲህ አንድ ልጅ ይዛ መጣለች ቤዛ፣ ከጎኔ ነበረ ላቸው ሰው አንዳንዴ እኔ በክፉ ቀን የማረሳቸው ብዙ ሰዎች አሉ። የእውነቴ ነው። በደስታችሁ ብዙ ሺህ ሰው ሊከባችሁ ይችላል። በሐዘናችሁ፣ በተከፋችሁ፣ ባጣችሁ ጊዜ ግን የሚኖር አንድ ሰው ወይ ሁለት ሰው ነው። በዛ ከተባለ አንድ ሰው ነው፣ ወይም ደግሞ ብቻችሁ ልትሆኑ ትችላላችሁ። ቤዛ ደግሞ እንደ እድል ሆኖ እንግዲህ በአዘነችበት ጊዜ፣ በተከፋችበት ጊዜ እንግዲህ ይሄ ሰው ከጎኗ ነበር። ጓደኛዋ ነበረ። ከኤፍሬም በፊት ነው የምታውቀውና ዛሬ ላይ ልታስተዋውቀው አመጣችው። ልታስተዋውቃቸው ሳይሆን ሰላም ለመፍጠር ነው። ልጁ እንዴት በዚህ ልክ የምትወደውን ልጅ የምታፈቅረው ልጅ የምታስበውን ልጅ ሊጎዳ እንዴት ሊጎዳታል? ለምን ቁሞ በሌላ ሴት ያስተደባታል? የሚያውቃት ልጅና ላናገረው ፈልጋለሁ ብሎ በጸባይ የመጣው በጣም የተረጋጋ ልጅ ነው። ኩል የሆነ ልጅ ነው። በጣም ነው የወደድኩት። በነገራችን ላይ ከቤዛ ጋር በጣም አብሮ የሚሄድ ሰው ነው። እግዚአብሔርን በቃ የፈለገን ኤፍሬም አይሆናትም። አራት ነጥብ ኤፍሬም እና ቤዛ ሲጀመር አይቀጥሉም። ከቀጠሉም ደግሞ አይሆናትም። መጨረሻው አምባና ለቅሶ ነው የሚሆነው። ህመሟን ስቃዩን ነው የሚያበዛው ኤፍሬም ጋር ከቀጠለች ማለት ነው። መቆም አለበት ይሄ ነገር ብዬ ነው የማስበው፣ እና ይሄን ልጅ አመጣችው። ኤፍሬም ተደወለለት፣ መጣ። ልታስተዋውቀው ስትል ተዋወቀው፣ ምናም ስትል አስፈላጊ ሰው ነው እንደ አላት አስቡት። እሱ ምንም ሰው ማንም ሰው ይሁን ምንም ሰው መጀመሪያ ስለዛ ሰው ማንነት ሳታቁ በዚህ ልክ ስለዛ ሰው መጥፎ ነገር ማውራት ወይ ደግሞ ያን ሰው መናቅ፣ ጄጅ ማድረግ ምን ማለት ነው? በጣም ነው የተወጣጠረው። በቃ ኤፍሬም ማለት ነው የሆነ ሁለት ሴቶች ሶስት ሴቶች አፈቀርን ስላሉት የሆነ የዓለም ሴቶች የሚወዱት የሚያፈቅሩት ነው የመሰለው። አንድ ነገር ልንገር፣ ሁለቱንም እየመረጥክ ነው አንድ ሁለት እግር አለኝ ብለው ለዛፍ እየወጣ ነው። ግን ደግሞ መጨረሻ እንደማያምር ነው እየተረዳሁት የምገኘውና ይሄ ልጃ አሁን ምን አድርጎ ነው በዚህ ልክ ሰደበው? ተሳደበው፣ በቃ መናጨቀው፣ ሂድልኝ አለው። በቃ እንደ ቆሻሻ ነው ያየው። የእውነቴን ነው የምላችሁ። እሷን ልታስረዳው እየሞከረች ነው፣ ተረጋጋ፣ ሊያወራኝ የመጣ ነው ጓደኛ ነው ከዛ ውጭ ግን ምንም የለም። ሰባት ወር ሙሉ ሐዘን ላይ ነኝ ብለሽ የሆነ ጠፍተሽ የመጣሽው ከወንድ ጋር ሆነሽ ነው እሪ አለ። አስተሳሰብ ግን እንዴት ነው ጭቃ ለምን ባሏ አይሆንም? የልጆቹ አባት ለምን አይሆንም? መጀመሪያ ቀስ ብላ አትጠይቅም? ምንድን ነው የተፈጠረው ነገር ማን ነው ምንድን ነው ቤዛ? ይህ ልጅ እኮ መጀመሪያ ጓደኛሽ እንደነበረሽም እንደዚህ እንደዚህ ስለሱ አውርተሽኝ ነገረሽኝ አታውቂም? እና ምንድን ነው የተፈጠረው ነገር ብሎ መጠየቅ ማውራት ሲችል፣ በዚህ ልክ ሪ ጓገጭ አለ። ያዙ ይልቀቁኛ አለ። በቃ አደባባዩን ቀወጠው። ከዛማ ይዞ ረገጠ። ረግጦ ረግጦ ጣለልኝ። የእውነት ነው። በጣም ነው ሳቄ አረ፣ ወይኔ መደንዘዝ። ምን አይነት ለ ነገሩ ልንገራችሁ፣ ይሄ እንደዚህ መሄድ ስለፈለገ ነው። እድላዊት ጋር መቀጠል ስለፈለገ ነው። እሷ ጋር መሄድ ስለፈለገ ነው። ቤዛ ጋር መቀጠል ስላልፈለገ ነው። አራት ነጥብ ነግራችኋለሁ። ምክንያቱም ይሄ ልጅ በእርግጥ ወንድ ይዛ ስትመጣ አዲስ ነገር ሆኖበት ሊበሳጭ ሊናደድ ይችላል። ግን ቢያንስ መጀመሪያ መስማት ማዳመጥ የሚባል ነገር አለ። ባለማዳመጥ ስንቶቹ ሕይወታቸው ተመሰቃቀለ። ባለማዳመጥ ሀገር ፈረሰ እኮ ባለመደማመጥና ኤፍሬም ያደረገው ነገር መቶ ፐርሰንት ኤክስ ነው፣ በትልቁ ኤክስ። ለነገሩ ቤዛዬ አንድ ነገር ልንገርሽ፣ ወንድ ልጅ መለማመጥ አይጠበቅብሽም። መትቶታል፣ ደብድቦታል፣ ቀጥቅጦታል። ግን ቤዛ ተናዳበታለች፣ ለምን ተመታ ብላለች፣ ተወዷለች። አሁንም አልዋሻችሁም። ግን አንዳንዴ ላችሁ፣ አይናችን አፍንጫችን ስር ቁጭ ብለው የተቀመጡ ሰዎች አይታዩንም። አሻግረን ማዶ ማዶን ስናይ ገደል ውስጥ እንገባለን። የምሬ ነው። ምላችሁ፣ መሻገሪያው ቤት ይሆን አጠገባችን ያለ ነገር ምን ይሆን ምን ይሆን ሳናይ ዝም ብለን ማዶ ማዶን እንዲህ ቅጠል እንዳየች ፍየል እንደውም ፍየለስ ራሱ ጥንቃቄ ታደርጋለች። ዝም ብለን ብንሄድ ብንጓዝ ማለት ነው መጨረሻችን ጉድጓድ ውስጥ ገደል ውስጥ መግባት ነው የሚሆነው እና ቤዛ ዞሮ ዞሮ ብለሽ አጠገብሽ ያለውን ሰው ብታይ ይሻልሻል። ኤፍሬምን ስታለማመጭ ስት እኔ እንጃ ስታለቅሽን እድሜ ልክሽን ታለቅሻለሽ። እኔ ተናግሬያለሁ። ከአሁኑ አታቆሚ ከሆነ አሁንም አልቆረጠልሽም። ኤፍሬም ተናዶ ተበሳጭቶ ምናምን የሚያደርገው ነገር ስላጣ ዝም ብሎ ነው ተመልሶ የሄደው እና ምልላችሁ ነው። ዋናው ማሰሪያው ኤፍሬም እንደዚያ አትሁን፣ የሌለብህ ባህሪን አታምጣ፣ ከሰው አፍ አትግባ፣ የእውነት ከሰው አይን አትግባ፣ እረፍ። የእውነቴን ነው። አንተ ነገ ትጎዳለህ፣ ትሰበራለህ። ምናልባትም እኮ አሁን በብዙ ሰዎች ተከበህ ልትሆን ትችላለህ፣ ብዙ አፍቃሪዎች ሊኖሩ ይችላሉ። ነገ ግን ብቻን የምትቀረው ቀን ይኖራል። የእውነቴን ነው። ያኔ ፈጣሪንም ሰውንም ብታማርር ማንም ሊደርስልህ አይችልም፣ እና ወደ ራስህ ተመለስ። ሪስፔክት የሚባል ነገር አለ። የጋሽዬ ልጅ ነህ ግን እኔ የማላውቀው ኤፍሬምን ነው የሆነብኝ። የማላውቀው ጭራሽ አይቼው ሰምቼው የማላውቀው ኤፍሬም ነው የሆነው። ለምን በዚህ ልክ እንደዚህ ወረደ? ነገር በዚህ ልክ ለሰው ንቀት ስታሳይ አይቼው አላቅም። እና አሁንም ሰው ነህ ጥፋት ታጠፋለህ። አንተ ሙሉ በሙሉ ልሰድብህ፣ ላንቋሸሽህ፣ ወይ ደግሞ ልቆጣ ምናምን አይደለም። የመጣሁት ልፈርድብህ አይደለም። ግን ተረጋጋ። ቢያንስ ለሴት ልጅ ክብር ይኖርህ መታት እኮ ቤዛን ራሱ እንደዚህ አይነት ሰው ታዲያ ምን አይነት ሰው ነው? የእውነት ይሄ ልጅ እኮ ምንም በማያገባው ነገር እኮ ነው። ግን ሰላሙ ኑ እኔ ጓደኛዋ ነኝ፣ አንተ ሁለታችሁን ለማስታረቅ ነው የመጣሁት ሲለው ድንዝዝ ብሎ ኤፍሬም ጭራሽ በቃ ከወንድ ጋር ሆነሽ ነው ምናምን ጓገጭ። እስኪ እድላዊት ጋር ሂድና ደግሞ እድልህን ሞክር። ሌላ ምንም አይባልም። ቤዛን ግን ለቀቅ አድርጋት። እናትየች ጫዋ የሆነች እንደው ተናግራት ክፉ ቃል የማይወጣት ራሱ የተ ቁጣ እንኳን የማታውቅ ልጅ እኮ ናት። በእውነት ነው የምላችሁ። ከህመሟ ላይ ህመም የሆንክባት አንተነና። ኤፍሬም ተረጋጋ፣ ወደ ራስ ተመለስ፣ ተው እንደዚህ ቡርንቡር ያዞ ይልቀቁ ይልቀቁ ይስትል ማለት ነው ይውል እንደዚህ እየተያስክ ትለቀቃለና ቢቀርብ ይሻላል። ከአስፋልቱ ጋር እኮ አላተመው እኮ ምን አይነት ጀግና ሰው ነው። በጌታ እኔ እንደት ደስ እንዳለኝ ለእዚህ ንግግሩ እናንተ። እኔ በዱላ አላምንም፣ ሰው ሲመታታ ሲደባደብ አልወድም አላምንም። ሲጀመርም እንዴት ብዬ የምጣላ ሰው ነኝ። ግን አንዳንዴ ደግሞ ድብድብ ማለት ነው ቦክስ ምናምን ቡጢ ማለት የሆነ ሰዓት ላይ ቦታውን የሚያገኝበት ጊዜ አለና፣ ለማንኛውም ግን ዛሬ ይዞ ለቆታል። ያዙ ይልቀቆኝ ብሎ ሪ ያለ በቃ ጓገጭ አለ። ግን ቤዛ ተናደደችበት የእውነት በጓደኛዋ ተናደደች ለምን እንደዚህ ያደረግ ካለችው ያው ስለምትወደው ስለምታከብረው ነው ግን ስለሚገባው ነው ቤዛ እሱን መቆጣት አይጠበቅብሽም ይቅርታ ጠይቀው ለምንድ ነው ይቅርታ የሚጠይቀው እሱ ነው እንደው ይቅርታ መጠየቅ ያለበት መጡ ወደዚያ ሄድልኝ እንደዚህ ምናምን በጣም አንቺ ከጥፍር ቆሻሻ ራሱ ቆጥሮታል እንደ ሰው ራሱ አላየውም እኮ እግዚአብሔርን እንደ ድንጋይ እንደ ወፍ እንደሆነ ነገር አድርጎ ነው ሲያወራው የነበረ ምንም ክፉ ቃል ሳይወጣው በጣም ታግሶታል በጣም ብዙ ነገሮችን እያወራበት ነበር ተው ቢለው ቢለው አልሰማም ማለት ስለዚህ የሚገባውን ነገር ነው የሰጠው። ቤዛ ደግሞ በዚህ ልክ እሱን ይቅርታ አድርግለት፣ ይቅርታ ጠይቅ ምናምን እያልሽ ልታጨናነቂው አይገባም። ምንም ያጠፋው ነገር የለም። ልክ ልኩን ነው ያሳየው። ዋው ዋው ዋው ዋው እያለው እና ወደ ራስ ተመለስ። ለማንኛውም ግን ቤዝዬ ይሄን ልጅ ጠበቅ ብታረጊ ነው የሚሻለሽ። ይሄ ልጅ ኤፍሬም ኤፍሬም እያልሽ ምናልባትም ይሄ ልጅ የሆነ ፍቅር ይኖርበት ይሆናል። አንድ ወንድ ልጅ ደግሞ በዚህ ልክ እኔ አላውቅም። እኔ ብቻ አጠገብሽ ያለን ሰው እይ ነው የምለው። እኔ በጣም ብዙ ጊዜ የመመክረው ነገር አጠገባችን ያለን ሰው እንይ የሚገባን ግን ዋጋው ማለት ነው። አጠገባችን ያለ ሰው ቆርጦ ብን ጨክኖ ብን ጥሎን ሲሄድ ነው ያኔ ነው ወይኔ ተረድቸው በሆነ ብለን እሪ ምንለው። ምናልባትም ከረፈደ በኋላ ሊሆን የሚችለው የሚገባን ግን ያ መሆን የለበትም። ወደ ራስሽ ተመለሺ፣ አጠገብሽ ያለውን ሰው እይ። ኤፍሬም እንታዩ አትን ለማመጭው መፈቀር መወደድ ብርቅ ነው እንዴ? ምን ነው በጣም አሽቀበጠሱ ራሱ ማለት ነው የሌለበትን ባህር ያመጣ ኮ ይህንን ነው ልል የምችለው። ያለ አጠገብሽ ያለውን ሰውዬው እንዴት እንደምትመሳሰሉ እንዴት እንደምታምሩ አንድ ላይ ብታይ፣ የምር ቤዛ ጓደኛሽን ጠበቃ አድርጊ። ኤፍሬም አይሆንሽም እናቴ። የሆነ ሰዓት ላይ ጎዳና ላይ ነው ጥሎሽ የሚሄደው፣ ወይ መትቶ አንድ ቀን አይንሽን ያጠፋልሻል። መደባደብ ነው ስራው እሱ። እንደሆነ በጣም ነው ኤፍሬም የተቀየረው። አላውቅም እንግዲህ እሱ ይሁን። እድላዊት ጋይደ እድል ልንሞክረ፣ ደግሞ የሚመጣውን የሚፈጠረውን ነገር አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ሰላም ቆዩ።